የታላቁ ሊቅ የመጋቤ ሐዲስ የኔታ ድምጸ አንበርብር የሕይወት ታሪክ ታላቁ የቤተ ክርስቲያናችን ሊቅ መጋቤ ሐዲስ ድምጸ አንበርብር በተጠናቀቀው ሳምንት ከዚህ ዓለም በሞት መለየታቸው ይታወቃል። ሥርዓተ ቀብራቸውም በመንበረ ጸባኦት ቅድስት ሥላሴ ካቴድራል መስከረም 22 ቀን ከቀኑ 7 ሰዓት ብፁዓን አቦ ሊቃነ ጳጳሳት በተገኙበት በወርቅ ቀለም የተጻፈ ደማቅ ሕይወት ታሪካቸው ተነቦ በማስቀጠልም በሊቃውንት ያሬዳዊ ሽብሸባና የቅኔ መርሃ ግብር ከተከናወነ በኋላ ተፈጽሟል። አንቀጸ ብርሃን ሰንበት ትምህርት ቤትም የታላቁ ሊቅ መጋቤ ሐዲስ የኔታ ድምጸ አንበርብር ሕይወት ማለፍ ተከትሎ ዜና ሕይወታቸውን ወደ እናንተ ልታስቀኛችሁ ንሆ መታለች አብሩነታቸው አይለያን። ላይክ ኮሜንት፣ ሰብስክራይብና ሼር አድርጉ። የቤተክርስቲያንን ድምፅ በየዓለም ዳርቻው እንድታሰራችሁን በትሕትና እንጠይቃለን። የታላቁ ሊቅ መጋቤ ሐዲስ የኔታ ድምጸ አንበርብር የህይወት ታሪክ ታላቁ ሊቅ መጋቤ ሐዲስ የኔታ ድምጸ አንበርብር በሰሜን ሸዋ በጅሩ ወረዳ ልዩ ስሙ በሰገድ ሚካኤል ደብር ጋን ማርያም በምትባል አነስተኛ መንደር ከአባታቸው አቶ አንበርብር ደሴ እና ከእናታቸው ከወይዘሩ ጀማነሽ ወልደ አብ ነሐሴ 21 ቀን 1924 ዓ ምህረት ነበር የተወለዱት በመቀጠልም የትምህርት ህይወታቸው እናያለን በአካባቢው ከሚገኙ ከመምህር ቸርነት ውዳሴ ማርያምን መልካ ማርያምን መልካ ኢየሱስ ዳዊትና ሰዓታትን ተምረዋል በደብረ ብስራት ዜና ማርቆስ ገዳም ከስመጥሩ ከመምህር ጀቤ የውዳሴ ማርያምን ዜማ የቃል ትምህርትና የዘውትር ምዕራፍ ተምረዋል። በሰሜን ሸዋ በገረን ማርያም ደብር ከታዋቂው ከመምህር ሼህ ብርሃኑ ጾመ ድጓ እንዲሁም ድጓን ተምረዋል። በኤልሻማ መድኃኔ ዓለም ከታዋቂው ሊቅ ከመምህር ምስራቅ ቀኔ ከና አገባቡ አጠናቀው ተመርቀዋል። በዋልዳ ወረዳ በቀኝ መቄት ከመምህር ጌራ ወርቅ ከልካይ ጋር አቋቋም አጠናቀው ተምረዋል። በ1954 ዓመተ ምሕረት ደግሞ ወደ አዲስ አበባ በመምጣት የሊቃውንት መፍለቂያ በሆነችው በዳግማዊ ምኒልክ መታሰቢያ ታዕካ ነገሥት በዓታ ለማርያም ገዳም የመምህራን የመምህራንና ቀሳውስት ማሰልጠኛ መንፈሳዊ ወይም አብነት ትምህርት ቤት ከየኔታ ስምረተ አብ ቀጸላና ከመጋቤ ሐዲስ ላይ ከማርያም በኋላ አቡነ ሕርያቆስ ከተሰኙ እውቅ ሊቃውንት አዲስ ኪዳን አጠናቀው በመምህርነት ተመርቀዋል። በዚሁ ገዳም ከመጋቤ ሕሩያን መንግስቱ ኃይለ ማርያም ቅዳሴን በሚገባ አጠናቀው በመምህርነትም ተመርቀዋል። ከንቡረ እድ መኩሪያ አብዬ ሆይ የ14ቱ ቅዳሴያትን እንዲሁም የፍትሐ ነገሥትን አንድምታ ተምረዋል። በዚህም የአገልግሎት ዘመናቸውን እንደሚከተለው እንቃኛለን። መጋቤ ሐዲስ ድምጸ አንበርብር ከ1949 ዓ ም እስከ 1954 ዓ ም በቀኝ መቄት በወይራ በረ አቦ ወንበር ዘርግተው በማስተማር በርካታ ደቀ መዛሙርትን በማፍራት ለአምስት ዓመታት በአቋቋም መምህርነት አገልግለዋል። ከ1958-1965 ዓመተ ምህረት ደግሞ በዳግማዊ ሚኒሊክ መታሰቢያ ተአካ ነግሥት በዓታ ለማርያም ገዳም ለሰባት ዓመታት ያህል በምርጌትነት አገልግለዋል። ከ1965-1967 በእንጦጦ ፈለግ ብርሃን መንፈሳዊ ትምህርት ቤት ለሁለት ዓመታት ያህል በአዲስ ኪዳን መምህርነት አስተምረዋል። ከ1967 ዓ ምህረት እስከ1968 ደግሞ በዳግማዊ የሚኒሊክ መታሰቢያ ተአካ ነግሥት በዓታ ለማርያም ገዳም በአጋፋሪነትነት እና በአብነት ትምህርት ቤት ተቆጣጣሪነት ለአንድ ዓመት ያህል አገልግለዋል። ከ1968 እስከ 1969 የዳግማዊ የሚኒሊክ መታሰቢያ መምህራን እና ቀሳ ውስጥ ማሰልጠኛ መንፈሳዊ ትምህርት ቤት ኃላፊ ሊቀ ጉባኤ ሆነው ለአንድ ዓመት ያህል አገልግለዋል። ከ1969 እስከ 2018 ዓ.ም ምህረት በዚሁ ገዳም በሐዲስ ኪዳን መምህርነት ለ49 ዓመታት ያህል አስተምረዋል። እኚህ ታላቅ ሊቅ ሊቃነ ጳጳሳትን፣ የአድባራትና የገዳም አስተዳዳሪዎችን፣ የመምሪያ ኃላፊዎችና በርካታ መምህራንም በእነዚህ ዘመናት አፍርተዋል። ከማስተማር አገልግሎታቸው ጎን ለጎንም ብዙ መጻሕፍትን አዘጋጅተዋል። ከነዚህም መካከል መጋቤ ሐዲስ ድምጸ አንበርብር ወቅቱን የዋጀ በጥቅስ የተቀናጀ በምስጢር የደረጀ ባቀራረቡ ለየት ያለ ሁለት የትምህርት ስራዎች ሰርተው ለአንባቢያን አቅርበዋል። እነዚህም ቅዳሴ ማርያምና ቅዳሴ ማርያም አንድምታ ትርጓሜ እንዲሁም ሰባቱ ኪዳናት ናቸው። መጋቤ ሐዲስ ድምጸ አንበርብር በተለየ መልኩ ተወዳጅ ካደረጋቸውና ከሚደነቁበት ኪሎት አንዱ የከበሮ አመታታቸውና የሽብሸባ ኪሎታቸው ነው። በዚህ ችሎታቸው በቀዳማዊ ኃይለ ሥላሴ ዘመን ተመርጠው በ1969 ዓ.ም በተደረገው ዓለም አቀፍ የሙዚቃ ውድድር ከድምፃውያን ሊቃውንት ጋር ወደ አውሮፓ በመሄድ ባሳዩት የከበሮ ትዕይንት አስደናቂ ውጤት አስመዝግበው ያሬዳዊ ዜማን አስተዋውቀው ተመልሰዋል። መጋቤ ሐዲስ ድምጸ አንበርብር ከሊቃውንት ጋር ያሬዳዊ ዜማ አቅርበው ያሸንፉባቸው ሀገሮችን ደግሞ የሚከተሉት ናቸው። አንደኛ ዩጎዝላቪያ፣ ሁለተኛ ግሪክ፣ ሶስተኛ ፈረንሳይ፣ አራተኛ ስፔን፣ አምስተኛ ጣሊያን፣ ስድስተኛ ቤልጅየም፣ ሰባት ኒው ስዊዘርላንድ፣ ስምንተኛ ኔዘርላንድ ናቸው። በእነዚህ ሀገሮች እየተዘዋወሩ የተዘዋወሩ የሬዲዮ ዜማን አሳይተው ለዓለም አስተዋውቀው አድናቆትን አስገኝተው ተመልሰዋል። ሌላው መጋቤ ሐዲስ ድምጸ አንበርብር ከሚታወቁበት ልዩ ጸጋዎች መካከል ትህትናቸውና ጸሎታቸው ነው። መጋቤ ሐዲስ ድምጸ አንበርብር እጅግ መናኝና ጸሎተኛ ከመሆናቸው የተነሳ ወደ አውሮፓ በሄዱበት ወራት የማላውቀውን ምግብ አልበላም ብለው ባልንጀሮቻቸውን ሁሉ እንዳስቸገሩ ይነገራል። በታዋካ ንግሥት በዓታ ለማርያም ገዳም ባሳለፉት 64 ዓመታት ውስጥ ከአስተዳደሩም ሆነ ከግለሰቦች ጋር አንድ የወቀሳ ቃል ሳይሰማባቸው ካንደበታቸው ክፉ ቃል ሳይገኝባቸው ስራቸውን አክብረው ራሳቸውን ዝቅ አድርገው የኖሩ መናኛ አባት ናቸው። ትህትና፣ እንግዳ መቀበል ልዩ ጸጋዎቻቸውም ነበሩ። የአባታችን የኔታ የመጋቤ ሐዲስ ድምጸ አንበርብር በረከታቸው ትድረሰን፣ እግዚአብሔር አምላክ ከቅዱሳን አጽድ እንዲያኖርልን ቅዱስ ፍቃዱ ይሁን። አንቀጸ ብርሃን ሚዲያ የታላቁን ሊቅ ድምጸ አንበርብርን ሞት አስመልክቶ የዜና ሕይወታቸውን ታሪክ ወደ እናንተ ያደረሰችበት መሰናዶ ይሄን ይመስላል። ከሌሎች የአንቀጸ ብርሃን ሚዲያ ዝግጅቶች ጋብራችሁ እንድትቆዩ ግብዣችን ነው። በልዩ ልዩ መሰናዶዎች አንቀጸ ብርሃንን ለማግኘት የዩቲዩብ፣ የቴሌግራም፣ የፌስቡክ እና የቲክቶክ ገጾችን እንድትወዳጁ እንጋብዛለን። ሰላም።